ወሰኪና መድነቢናአላ ስብሃነ ታዓላ ሁላችንንም ይወፍቀን ማለት ነው። እኔ ሁልጊዜ ጊዜ ከመመኘውና ሁልጊዜ ከምፈልገው ነገር አንዱ ምንድን ነው? ኡምራ ማድረግ ማለት ነው። ኡምራ ወይም ሃጅ ማድረግ አላ ስብሃነ ታዓላ ለሁላችንም ይወፍቀን እላችኋለሁ። አለ እንግዲህ እምራ ማድረግ የምትፈልጉ እና ኢሳም ማስታወቂያ ሰርተዋል ማለት ነው። ኡምራ ማድረግ የምትፈልጉ አላህ የወፍቃችሁ እላለሁኝ ማለት ነው። እነሱም ደግሞ ኡምራ ሊሄዱ ነው። በጣም በጣም በጣም ደስ ይላል ሀቂቃ ማለት ነው። ምክንያቱም ከኛ ጋር እንሄዳለን ሲሉ ነበር ማስታወቂያን ሲሰሩ የነበረውና በጣም ደስ ያለኝ አላህ ስኳነታ ላይ የወፍቃቸው እኛንም አላህ ስኳነታ ላይ የወፍቀን ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱ ሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተረፌ በለን። ውድ ቤተሰቦች፣ የምወዳችሁ የማከብራችሁ፣ ዛሬም እንደተለመደው መጥቻለሁ። ለቤቱ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እንላለን እና ውድ ቤተሰቦች እንግዲህ ሰው ወደ ኡምራ እየተጓዘ ነው ማለት ነው አላህ ስብሃነሁ ወተዓላ እኛንም ለዛ ያውቃን ለእኛም አላህ የወፍቀ ነው ማለት ነው። እና ኡምራ ማድረግ የምትፈልጉ ተቀላቀሏቸው ማለት ነው። እኛም እንሄዳለን ብለዋል። ከኛ ጋር ትሄዳላችሁ፣ ከኛ ጋር መሄድ የምትፈልጉ እያሉ ነበር ማስታወቂያውን ሲሰሩ የነበረው። ወላሂ በጣም ነው ደስ ያለኝ። ሐቂቃ ይህንን ማስታወቂያ ሳይ በጣም ነው ደስ ያለኝ። እና አልሐምዱሊላህ አላህ ስብሃነሁ ወተዓላ የወፍቃቸው ያው እንግዲህ ታውቃላችሁ፣ ብዙ ጊዜ ወጣቶች እንደዚህ ያው ቲክቶከሮች ብዙ ጊዜ ትችት ይቀርብባቸዋል። እንዲህ ሆነ፣ በዚህ ገባ፣ በዛ ወጣ። ያው እንግዲህ እነሱ ይሳሰታሉ፣ እኛ እኛ ምንሳሰታለን። የማይሳሰት ሰው በአጠቃላይ የለም ማለት ነው ነው እንደዚህ ደግሞ መልካም ነገር ሲያደርጉ መልካም ስራ ሲሰሩ ማስታወቂያው እንካም ቢሆን እነሱ እንሄዳለን ከኛ ጋር መሄድ የምትችሉ የምትፈልጉ ነው ያሉት። አላህ ያሳካላቸው፣ አላህ ይወፍቃቸው የሚሄዱ ከሆነ ማለት ነው። ባይሄዱ እንኳን እንደዚህ አይነቱ ማስታወቂያ ላይ መገኘታቸው በጣም ደስ ብሉኛል ማለት ነው። ምክንያቱም ብዙ ጊዜ ወጣቶች ታውቃላቸው የሚሰሩት ማስታወቂያ ወጣ ያለ ነገር ነው እና እስላማዊ ሸሪያዊ የሆኑ ማስታወቂያዎችን ብዙ ጊዜ አይሰሩም፣ ሲሰሩ አይታዩም። አላውቅም፣ ማስታወቂያ ወይ ሰጣቸው እነሱ መስራት አይፈልጉም፣ አላውቅም ብቻ አልሚም እዚህ ማስታወቂያ ላይ ሳያቸው በጣም ደስ ያለኝ አላህ ስብሓነ ወተዓላ ይወፍቃቸው ማለት ነው። ለእኛም አላህ ይወፍቀን። እኔ ወላህ ሁልጊዜ በቃ ምኞቴ ነው። በቃ ሳውዲ አረቢያ ሲባል ሳውዲ አረቢያ ለእኔ ሰዎች ሲሄዱ ማለት ነው ለስራ በፍጹም አልመኘውም። ለምን እንደሆነ አላቅም፣ ስላላየሁት ይሆን አላቅም። ሳውዲ አረቢያ ለስራ ሲባል በፍጹም በጣም ነው የሚጨንቀኝ። ግን ኡምራ ለማድረግ ሀጅ ለማድረግ በቃ ሁል ጊዜ እንደዛ ነው ምለው። ሳውዲ አረቢያ ለሀጅ ወይም ለእምራ ነው ምለው። ወላሂ በቃ የሆነ ሚዲያ ሁሌ ይነፍቀኛል። ኢንሻላ ማን ያቃል፣ አንድ ቀን ይሳካልኝ ይሆናል። አላህ ስብን ተዓላ ያሳካልኝ ይሆናል። ከቤተሰቦች ጋር ማለት ነው፣ ሀቂቃ ከቤተሰቦች ጋር የሆነ ሀጅ ወይም እምራ ይሄድ በጣም ደስ ይለኛል። ምኞቴም ህልሜም ነው። አላህ ያሳካልኝ እንደሆን አይታወቅም፣ ማን ያቃልና ማን ቀልሞት ካልቀደመን አንድ ቀን ሊሳካ ይችላል፣ ኢንሻላህ እነ ላችኋለው ቅመሞች ይዜ ነው ላችን ማለት ነው ይወፍቀን። እንግዲህ ያልሄዳችሁ ማለት ነው እድሉን ያላገኛችሁ እድሉንም ያገኛችሁ መደጋገም አቅም ካለ ማለት ነው። እና ላችኋለውኝ በጣም ደስ ያለኝ ወጣቶችና ኢሳምና እና ራሙ ሌሎቹም ጓደኞቻቸው ነበሩ። ጓደኞቻቸው የአብራቸው ስለሚሰሩ ነው። በነገራችን ላይ እነዚህ የነረሙ ጓደኞች በጣም በጣም መልካም ጓደኛሞች ናቸው፣ ክርስቲያኖች ናቸው፣ ግን በእንደዚህ አይነቱ ማስታወቂያ መቀላቀላቸው በጣም ደስ ይላል። ሀቂቃ ያው ሀገራችን ብዙ ጊዜ ሰው በፈቅር ነው የሚኖረው ሚዲያው ላይ ያለው ነገር ነው እንጂ ማለት ነው እና እና ይህን ማስታወቂያ ሳይ በጣም ደስ ብሎኛል። አላህ ይወፍቃቸው ብዬ ድዋ አደረኩላቸው። ለራሴም ደግሞ ድዋ ያደረግኩኝ ማለት ነው የአረብ ውፍቀኝ ሁሉ የሚመኘውን ነገር አንድ ቀን ያሳካልኝ የአረብ እያልኩኝ ድዋ እያደረግኩኝ ድዋ አድርጉልኝ፣ ለራሳችን ድዋ አድርጉ ማለት ነው። አላህ ስብሃነሁ ወተዓላ እንግዲህ ለሀጅ ወይም ለዑምራ የወፍቀን ያብቃን ማለት ነው። አላህ ያገራለን፣ ያሳካለን፣ ያሳፋለን። በያላችሁ በሰላማችሁ ጊዜ ያበዛሁባችሁ እንግዲህ አቅም ያላችሁ መሄድ የምትችሉ ተቀላቀሏቸው። ከእነሱ ጋር አብራችሁ ሄዳችሁ መካን ጎብኙ፣ እንዲሁም መዲናን ማለት ነው። አላህ ያሳካላችሁ። አላ ስፓንሰር ለሁላችሁ የሚያሳካል የሚላችኋለሁኝ፣ ብዬላችሁ በሰላማችሁ፣ ቪዚት ይበል። ሰላም አለይኩም ረህመቱላ ወበረካቱ። እንደዚያ ጥሩ ነገር ስናይ ደግሞ ሼር እናደርግላችኋለሁኝ፣ መጥፎ ነገሮች ሼር እንደምናደርገው ጥሩ ነገር ሲሰሩ ጊዜ ልናደርግ ማለት ነው። ይህ መልካም ነገር ነው እና አላህ ይጨምርላቸው። አላህ ሱብሐነሁ ወተዓላ ያሳካላቸው ማለት ነው። በሰላም ሄደው ይመለሱም። አላህ ያግራላቸው ለእኛም አላህ